ከኛ ይሄ ከአምስቱ የስሜት አካሎቻችን ውጭ ያለውን ዓለም ማመን አንችልም። ምክንያቱም እውቀታችን በጣም ሊሚትድ አድርጎናል፣ ወስኖናል። ለልጆች ግን ይሄ ያላቸውን ነገር እራሱ ገና ኤክሰርሳይስ አድርገውም በደንብ ስላልጨረሱት ገና ብዙም ስለማያውቁት ለምናባዊም ዓለም ክፍት ናቸው፣ ለሚያደርጉትም ነገር ክፍት ናቸው። ስለዚህ ለማመን አይቸገሩም። የተባሉትን ነገር ለምንም ቢሆን በምንም ያምናሉ። አንድ አባት ልጁን ዘልዬ ሰማይ ላይ ወጥቼ እንዲያደርግ ያመጣልሃለሁ ብሎ ልጁን ያምነዋል። በቃ ልጁ ለማመን ምንም አይቸገርም። እና ይሄ ይሄ ነገራቸው ክፍት ስለሆነ ነው የተሰጣቸው። እና ብዙ እያወቅን ስንመጣ ያወቅነው ነገር ከሚጠቅመን ይልቅ የማይጠቅመንን ነገር ስለሆነ እያወቅን የምንመጣው ያ ነው። መጨረሻ ላይ ስሜት በሚለው ነገር ውስጥ ስሜት ውስጥ ብዙ ነገር አለ። አንድ ሰው ሲፈጠር ሚሽን አለው። መቼም እግዚአብሔር ዝም ብሎ ከመሬት ተነስቶ አንድን ሰው አይፈጥርም፣ ምክንያት አለው። አናጺ እንኳን ጠረጴዛ ሲሰራ ለአልጋ ብሎ ሰርቶ ጠረጴዛ አያደርገውም። ወይም ደግሞ ለጠረጴዛነት የተሰራን አይ በቃ ሰው ቢተኛ በትም ችግር የለውም አይልም። ምክንያት አለው አናጺ እንኳን ሲሰራ እግዚአብሔርም እኛን ሲፈጥረን ምክንያት አለው። ለተፈጠርንበት ነገር የተሰጠን ደግሞ ስጦታ አለ መክሊት አለን ማለት ነው። ስለዚህ እነዛ ነገሮች በሙላ ስሜቶቻችን ውስጥ አሉ። እነዚህን ነገሮች ሁሉ አስተሳስረን ስንሄዳቸው እና ስናውቃቸው ይህንን ነገር በጣም ቤተሰብ ተረድቶን ነገሮቹን አካባቢዎቻችን ጠብቀን እያደግን ብንመጣ ለእግዚአብሔር ዓላማ መኖር እንችላለን። እና ያ ያንን ነገር ስናጣ ነው ከላይ ያለው ያው፣ እኛ ይህን ምድር እንድንኖርበት ማየት፣ መስማት፣ ማሽተት፣ መዳሰስ፣ መቅመስ የሚባሉ ነገሮችን ፈጣሪን ሲሰጠን ለምንድን ነው የሰጠን? እንደነገርኳችሁ ይህን ምድር አክሰስ አድርገን ይህን ምድር በቃ መኖር የምንችለው ይሄ ቦዲያችን ይህን ካላደረገ መኖር ስለማይችል ስለዚህ እንድናደርግ ነው የተፈጠረው እንጂ ሰው ከዚህ ምድር ውጭ ሕይወትም ስላለው ያን ያህል ከዚህ ምድር ውጭ ላለው ሕይወታችን ወይም ለመንፈሳዊ ሕይወታችን ትልቁ አስፈላጊው ነገር አይደለም። ግን በጣም የሚገርማችሁ ነገር ደግሞ ሰይጣን በደንብ አድርጎ የሚጠቀምበት ፓርት ይህንን ነው። እዚህ ጋር ደግሞ ሁለት ነገር ልነግራችሁ የምፈልገው ነገር ምንድን ነው፣ ኮንሽስ ማይንድ እንደነገርኳችሁ፣ ያው በጣም ያስባል፣ ብዙ ነገር ተምሯል፣ ብዙ ነገር አለ እና እነዛ እውቀቶችም ስላሉ የምትግባቡት በቋንቋ ነው በምናወራው። አሁን አሁን የማወራውን ነገር ኮንሽስ ማይንዳችሁ እየሰማ እየተቀበለ ነው። ሰብ ኮንሺየስ ማይንዳችሁ ጋር ሊደርስ የሚችለው ወይም ወደ ልባችሁ ጋር ሊደርስ የሚችለው ግን ይሄ የማወራው ነገር ስሜት ከሰጣችሁ ነው። ስሜት ሲሰጥ ስሜት ይፈልጋል። የሰብ ኮንሺየስ ማይንድ ቋንቋው ኢሞሽን ነው። ስለዚህ እነዚህ ስሜት የሚሰጡ ነገሮች በሙላ ወደ ልባችን ነው የሚሄዱት ማለት ነው። ስለዚህ ሴጣን በቀጥታ የሚጠቀምበት እዚህ ጋር ምንድን ነው? ወደ ልባችን ለሚሄዱ ነገሮች ኢሞሽናችንን ነው የሚጠቀመው። ስሜት በሚሰጡ መልክ አሁን ለምሳሌ ብዙ ሰውን በምንድን ነው አዲክት የሆንከው ቢባል ለምሳሌ ፖርኖግራፊ ቪዲዮ የሚያይ ሰው ካለ በማየት ነው ከነዛ ሰዎች ጋር እነዚህ ይህን ነገር የሰሩት ለምን እንደሰሩት ያውቁታል። ጠላትም ለምን እንደተሰራ አላማውን ያውቀዋል። ግን እንዴት እኛ ጋር ደረሰ ብለን ስናስብ ግን እኛ ጋር ከደረሰ በኋላ ግን በቀላሉ መንገድ ስሜት ሰጥቶናል። የሆነ እኛውን ፓርታችን ይሄ የሚያስብ የሚያመዛዝነውን አይምሮ አልፎ ምናልባት በቃ በቀላል ነገር ስ አይቻት ስ ምንድን ነው እዚህ ጋር ምንድን ነው ብለን ነው የጀመርነው። ከዛ በኋላ አልፎ ከገባ በኋላ ውስጠኛው አይምሮ ጋር ከሄደ በኋላ ግን ያ ነገር ፕሮግራም ያደርገዋል ማለት ነው። ከዛ የፕሮግራም አደረገው ማለት ያንን ነገር እኛ ማስወጣት እስከቻልን ድረስ ሰይጣን በዛ ነገር ባሪያ አድርጎ ይዘናል፣ ይገዛናል ማለት ነው። ስለዚህ ይሄ ነገር እንዴት ወደ ውስጥ ገባ? ኢሞሽን ነው ስሜት ፈጥሮ ነው እና ያ ስሜት የፈጠረብን ነገር ምንድን ነው ብለን ካለን፣ ስሜት ሊፈጥሩ ከሚችሉ ነገሮች ምንድን ናቸው ብለን ካለን፣ አንደኛ በአይናችን አይተን ያው ኢሞሽን ነው። ሙዚቃ ስሜት ሊፈጥር ይችላል። አሁን ለምሳሌ ሙዚቃ በጣም የሚገርመኝ ነገር አንዳንድ አዝማሪ ቤት ምናምን ሄዳችሁ ወይም ምታውቁ ከሆነ ወይ የሆነ ጊዜ በሶሻል ሚዲያ ላይ ሲተላለፉ ካያችሁ ግጥሞቻቸውን፣ በቃ ራሳችሁ ቪዥዋል እንድታደርጉት አድርገው ግጥሙን እየተናገሩት ምናምን ሊሰሩት ይችላሉ። ይሄ ለኢሞሽን ለስሜታችን በጣም ቅርብ ነው። ፒክቸር ልታዩት ትችላላችሁ። ስለዚህ እነዚህ እነዚህ ነገሮች በሙላ ለስሜታችን ቅርብ የሆኑ ነገሮች በሙላ ያ ስሜታችን ቀጥታ የሚሄደው ወደ ልባችን ነው። ስለዚህ ሴይጣን ሆም ብሎ ወይም ጠላት አሰራሩ ምንድን ነው ለልባችን የሚሆነውን መልእክት እንዴት አድርጎ መስራት እንዳለበት ያውቀዋል። በቀላሉ እንዴት እንደሚሰራ ያውቀዋል ማለት ነው። ስለዚህ ያ ፕሮግራም እናንተ በማታቁት ሁኔታ ባላሰባችሁት መንገድ በስሜት አማካኝነት ወደ ውስጣችሁ ገብቷል። ያ የገባበት ሰዓት ሊኖር ይችላል። የገባበት ሁኔታ አለ። ብዙ ብዙ ነገሮች ሊኖሩ ይችላሉ። እና አሁን እኛ ይህንን ነገር ለማስወጣትም ስንሄድ የምንጠቀማቸው ነገሮች ምንድን ናቸው? እነዚህ የገቡበትን መንገድ በገቡበት መንገድ ነው የምናስወጣቸው። ለማስወጣት የምንሄድባቸው መንገዶች ማለት ነው። ስለዚህ እነዚህ ኢሞሽናችንን እንዲ መቆጣጠር አለብን። የስሜቶቻችንን እንዴት በነገራችን ላይ አንድ ሰው በሆነ ነገር ያው ልማድ ነው ብለናል። የሆነ የኃጢአት ልምምድ ውስጥ ያለ ሰው ያንን ነገር ከማድረጉ በፊት የሚያደርጋቸው ወይም ያንን ነገር የሚያስታውሱት ነገሮች አሉ። ለምሳሌ እንደዚህ ከሌሎች ሰዎች ጋርም ከብዙ ሰዎች ጋርም እንዲ ስናወራ አንድ ሰው ማስተር ቤት በጣም የሚያደርግ ሰው ይሄ ነገሮች ወደ አይምሮ መጥቶ የሚያስታውሰው ወይም ክሊክ የሚያደርግበት ማንም ሰው የሌለበትና ብቻውን የሆነ አንድ ክፍል ውስጥ ሲሆን ያስታውሰዋል። አንዳንዴ እንደዚህ ብሎ የነገረኝም ልጅ አለ ያወራ ነው ልጅ አለ። አንዳንዶቹ ደግሞ ሶሻል ሚዲያ ላይ ምንም ከዛ ጋር ንክክል የሌላት አሁን ለምሳሌ ልጅ ሷ እኔ እኮ ሰብአዊ መብቴን ነው ዲሞክራሲ መብቴን ተጠቅሜ ነው ምናምን ብላ በጣም የተገላለጠ ልብስ ለብሳ ምናልባት የምታወራው መልእክት ከለበሰችው አለባበስ ጋር የማሄድ ሊሆን ይችላል ግን ያንን ነገር በምታደርግበት ጊዜ ያ ነገር ቀጥታ ምንድን ነው የሚያስታውሰው በግላጭ የሚያገኝበትን ዌብሳይቶችን ያስታውሰዋል። ከእሷ ጋር አይዳረግም። ዌብሳይት ውስጥ ይገባና እነዛን ነገሮች ያያቸውና ወደ ላስፈለገ ነገሮች ውስጥ ይገባል ማለት ነው። ቪዥዋላይዝድ ያደርገዋል ማለት አሁን ብዙ ጊዜ እንደዚህ አይነት ሱስ ውስጥ ያሉ ሰዎች እኮ ቪዥዋላይዝድ የማድረግ ችሎታቸው በጣም ትልቅ ነው። ምክንያቱም አንድ ነገር ላይ በሌሉበት ቦታ ላይ በሌለበት ቦታ ላይ ሆነው ያንን ነገር አጠገባቸው እንዳለ በማሰብ ነው ያንን ነገር ኃጢአት በተደጋጋሚ የሚያደርጉት። ይሄ ማለት ቪዥዋላይዝ የማድረግ ችሎታቸው ከሌላው ሰው በጣም የተሻለ ነው ማለት ነው። ስለዚህ ይህንን ነገር ለመልካም ነገር ነው መጠቀም ያለባቸው። ስለዚህ እኔ አንድ የሆነ ሶሻል ሚዲያ ላይ ያነበብኩትን ሀሳብ ልንገራችሁና፣ ጀስት ከዚህ ጋር የሚገናኝ አይደለም ግን፣ ልማድ እንዴት እንደሆነ ሁለት አዛውንቶች ናቸው መጦሪያ ካምፕ ውስጥ ነው የሚኖሩትና እነዚህ አዛውንቶች ሁሌ ማታ ማታ ይወጣሉ እና ከአዛውንቶች መጦሪያ ካምፕ ሲወጡ በጣም ትልልቅ በእድሜ የገፉ ስለሆኑ ራሳቸው መጠበቅ ስለማይችሉ ለአደጋ የመጋለጥ እንትናቸው በጣም ሰፊ ነው፣ ፕሮባብሊቲያቸው ሰፊ ነው። እና ጠባቂው ሁሌ ሊከለክላቸው ሞክሮ አልቻለም። በቃ እነዚህ ሰዎች ልምድ አድርገውታል፣ ሁሌ ይወጣሉ። ግዴታ ነው፣ ካልወጡ ሰላም አይሰማቸውም፣ ጤንነት አይሰማቸውም። ምንም ከእነሱ ጋር የሚያገናኘው ነገር የለም፣ ግን በሕይወታቸው ውስጥ በሰብኮንሸስ ማይንዳቸው ውስጥ ይሄ ሱስ ነው፣ በቃ ልማድ ሆኖ ፕሮግራም ሆኖ ገብቷል። ስለዚህ ይህንን ለማስቀረት እዛ ያለው ተቆጣጣሪ አንድን የስነ ልቦና ዶክተር አማከረውና እስቲ እነሱ ይሄን ከማድረጋቸው በፊት ምን አይነት ልምድ እንዳላቸው እይና ንገረኝ አለው። እና እነዚህ ሁለቱም ትልልቅ ሰዎች ከመውጣታቸው በፊት የሹራብ ኮፍያ ያላቸው ያንን የሹራብ ኮፍያ ያደርጉትና ይወጣሉ። ያ የሹራብ ኮፍያ አንዳንዴ ታጥቦ እንኳን ካልደረቀ ለዛን ቀን አይወጡ። በቃ ልማዳቸው ነው። ያንን ካላደረጉ አይወጡ ስለዚህ እንደዚህ እንደዚህ ልምድ ስላላቸው ይህንን ልምድ ነገረው፣ ለዛ ለስነልቦና ባለሙያው። በቃ እንደዛ ከሆነ በቃ ኮፍያውን ምኑን አዘጋጅላቸው አስቀምጥላቸው፣ መውጫ ሰዓታቸው ሲደርስ ግን አንስ ተደብቅባቸው አሉ። ልክ ይህንን አደረገ። የመጀመሪያ ቀን ያንን ነገር ሲደብቀው ፈለጉት፣ ፈለጉት፣ አጡት። በቃ ነገ እንሄዳለን ብለው የዛን ቀን ቀሩ። ከዛ በኋላ በንጋታውም ደግሞ የሆነ ቦታ ላይ ያስቀመጠላቸው አዩት። አሁንም ሰዓታቸው ሊደርስ አካባቢ ላይ ያን ኮፍያ ሲፈልጉት አጡት። አሁን ይሄ ነገር በሚሆንበት ሰዓት እነሱ ኮፍያው በአጋጣሚ እያጡት እንደሆነ ነው የሚያውቁት። እሱ ግን ሆን ብሎ ፕሮግራም እንደሆነ ነው ያን ነገር የሚያደርገው እና በተደጋጋሚ ይሄን ነገር እያጡት በመጡ ቁጥር ያለ መውጣት ፕሮግራምን በውስጣቸው እየተሰራ መጣ ማለት ነው። እነዚህ ሰዎች አውቀውት አይደለም። ለምሳሌ አንድ ሰው ማስተር ቤት የማድረግ ልማድ ካለው ዛሬ ተነስቼ ላቁም፣ ከዛሬ ጀምሮ አላደርግም ሲል ውስጡ ያለው ፕሮግራም እንዴት ሆኖ ብሎ በጣም በኃይለኛው ይታገለዋል ማለት ነው። በጣም በኃይለኛው። ስለዚህ እናንተ ይህንን ነገር አላደርግም ብላችሁ ስትነሱ፣ በመጀመሪያ ደረጃ የሰው ልጅ የመዳኑ ቀን ዛሬ ነው። ስለዚህ ዛሬ ነው ለእናንተ ስልጣን የተሰጣችሁ። ትላንት ያለፈው ነገር ኦሬዲ አልፏል ማለት ነው። ነገ በእጃችን ላይ አይደለም፣ ዛሬው ግን እጃችን ላይ ነው ያለው። ስለዚህ ዛሬን ምን ማድረግ ትችላላችሁ? ያው ዛሬ መታችዋል። የራሱ ቀላል ነገር እኮ አይደለም፣ እዚህ መገናኘት በራሱ እኮ ማሸነፍ ነው። ራስን አሸንፎ ነው ሰው የመጣውና ያው እግዚአብሔርም ረድቷችሁ ነው ረድቶን ነው። ሶ ልክ ዛሬን ማቆም ነገ ሲደርስ ደግሞ ነገም በነገ ላይ ስልጣን አላችሁ። እንዴት ምን ማድረግ እንዳለባችሁ በኋላ አለ። ወረቀት ያዘጋጀነው ወረቀት አለ፣ እሱን ፕሮግራሞች አሉ። እሱን ግን ዛሬ ላይ ተነስታችሁ ነው ብዙ ጊዜ ሰው ለምንድን ነው ማቆም የሚያቅተው? ከአዲስ አመት በኋላ ይንን አላደርግም፣ ከዚህ ጊዜ በኋላ ይን አላደርግም ብሎ ያቀድና ልክ ጊዜው ሲመጣ፣ አንደኛ ረጅም ጊዜ ነው የሚታገለው። ያንን ሁሉ አመት የሚታገል ይመስለዋል። በውስጣችሁ የሚጠይቃችሁ ጥያቄ ዛሬን በሚጠይቅበት ፓወር ነገ አይጠይቃችሁም። ነገን በሚጠይቅበት ፓወር ከነገወዲያ አይጠይቃችሁም። ኢቭን እንደው አንድ ሰው ችሎት ሀያ አንድ ቀን ሀያ ቀን አቆየው ማለት አስራ አምስት ቀን አቆየው ማለት ከዛ በኋላ የሚፈጥረው ጥያቄ እንደ ዛሬ አይደለም ማለት ነው። አሁን ለምሳሌ አንዳንድ ስልጠና ቦታ ፓራዳይም ሺፍት አለን ምናምን የሚል ፕሮግራሞችን አይታችሁ ከሆነ የ21 ቀን የፓራዳይም ሺፍት ምንድን ነው የሚያደርጉት? ለ21 ቀን ያህል ኮንትሮል እያደረጓቸው ይጠብቋቸዋል በቃ ዛሬን እንደዚህ አድርጉ ዛሬ ነው የሚሰጠው ሁሉም ሰው ፕሮግራም የሚሰጠው ለዛሬ ነው ስለ ነገ አያውቅም እኮ ነገ ከሁላችንም እንደው ጌታን መጥቶ ልንገላገል እንችላለን እኮ ከዚህ ሁሉ ሀሳብ ጭንቀት ግን ዛሬን ግን ማድረግ የምንችለውን ነገር ዛሬን እያደረግን እየገደል ነገ ደግሞ ከመጣ ኦኬ አንድ ቀን ጠመርክልኝ በምስጋና እንጀምረው እና ቀኑ ለዛን ቀን ቆርተ እንነዛበት ከዛ ጥያቄው እየቀለለ እየቀለለ መጨረሻ ላይ ስታወሩት እራሱ እንደዚህ አይነት ነገር ነበር እንዴ፣ በውስጤ እንደዚህ የሚያስቸግረኝ ነገር ነበር እንዴ እስክትሉት ድረስ በዛ ነገር ውስጥ እናልፋለን። በነገራችን ላይ እንደምሳሌ ብዬ አንድን ኮምፒውተር አምጥቼዋለሁ። ለምን አመጣኸው ካላችሁኝ ኮምፒውተር ከጭንቅላታችን ከአይምሯችን አሰራር ጋር የተያያዘ ነው። አንድ ኮምፒውተር አታችሁት ከሆነ ሁለት አይነት እንትን አለው። ለምሳሌ ምን ፕሮሰሲንግ ዲቫይስ አለው። ፕሮሰስ አእምሮን የኮምፒውተሩን ብሬን ፕሮሰስ የሚያደርገው አለ። ስቶሬጅ ዲቫይስ አለው፣ ነገሮችን ፕሮግራሞችን እዛ ላይ ያስቀምጥበታል። የገቡትን ነገሮች ኢንፑት ዲቫይስ አለው። ወደ ውስጥ የሚገቡት በተለያየ መንገድ ነው የሚገቡት፣ በተለያየ መንገድ ልናስገባ እንችላለን። አውትፑት ዲቫይስ አለው፣ ይሄ የምታዩበት ሞኒተሩን ጨምሮ፣ ስፒከር ምናምኖችን ጨምሮ። ከዛ ደግሞ ኮሚኒኬሽን ዲቫይሶች አሉ ከአለም ጋር የሚገናኝበት ለምሳሌ የእኛ ሰብኮንሸስ ማይንዳችን ከእግዚአብሔር ጋር ኮኔክት እስካደረገ ድረስ የትኛውም የጠላት ሀሳብ፣ ከውጭ የሚመጣውን ሀሳብ ማስወጣት እንችላለን። ማለት በአንድ ጊዜ ከሁለት ነገር ጋር ኮኔክት ማድረግ ስለማንችል ማለት ነው። ስለዚህ የጠላት ሀሳብ ባይዘዌይ ሴጣን ሀሳብ ነው ወደኛ የሚጥለው፣ እኛን የመግዛት እኛን አስጨንቆንትን ማለት አይችልም ሀሳቦችን ሰጥቶን ያንን ሀሳብ ደጋግመን አድርገ ነው የራሳችን ስላደረግ ነው ነው መጨረሻ ላይ ውስጥ ካለው አይምሮችን ጋር ነው እየተደባደብን ያለ ነው ማለት ነው። ስለዚህ ውስጡ ያለው አይምሯችን ውስጥ ደግሞ ያስቀመጠው ፕሮግራም ማን ነው? ያው ጠላት ዲያብሎስ ነው እና እነዚህ አሁን ኮምፒውተር ላይ እነዚህን ዲቫይሶች ዋና ካምፓኒው ሲሰራቸው ለሚያስፈልገው ነገር እንድንጠቀምበት ተደርጎ ነው። ለምሳሌ ኮሚኒኬሽን ዲቫይስ ከአለም ጋር ዋይፋይ አለ፣ የተለያዩ ብሉቱዞች፣ የተለያዩ መገናኛዎች አሉት። አውትፑት ዲቫይስ ስፒከሮችን ጨምሮ ሞኒተሩን ጨምሮ፣ ስክሪኑ ቲቪው ማለት ነው የምናይበት ነው። ስቶሬጅ ዲቫይስ ደግሞ የምንሰራቸው ሰራቸው ፕሮግራሞች የሚቀመጡበት ወይም ፊልምም ከሆነ እዛ ላይ የምናጠራቀምበት ነው። ፕሮሰሲንግ ዲቫይስ ደግሞ ራን የሚያደርገው ዋና ኮምፒውተሩን የሚያስብበት አይምሮ ማለት ነው። እና የሚገርማችሁ ነገር ኮምፒውተር እንትን አለው ሲና ዲ አለው ስቶሬጁ ለምሳሌ ሲና ዲ ብለን ስንከፍለው ሲ ብዙ ጊዜ እንትን ኦፕሬቲንግ ሲስተም ወይም እና ኦፕሬቲንግ ሲስተም ነው በብዛት የምናስቀምጥበት እና ሶፍትዌሮችን የምንሰራባቸውን ፕሮግራም የሆኑ ሶፍትዌሮችን እላዩ ላይ እናስቀምጥበታለን። ዲ ላይ ግን የምናስቀምጠው እኛ የሰራ ናቸው ፕሮግራሞች ናቸው የሚቀመጡት። እና በነገራችን ላይ ዲ ላይ ያለን የትኛውንም ፋይል ላጥፋው ብትሉት፣ ምንም ይዛችሁት ሽፍት ዲሌት ብትሉት ወይም ዲሌት የሚል ፕሬስ አለ፣ እሱን ብትነኩት ታጠፉታላችሁ። ሲ ላይ የተቀመጠ ፕሮግራም ግን ሲገባ ግን ለምሳሌ ኮምፒዩተር ጋር ትንሽ ኮኔክሽኑ ካላችሁ በቀላሉ አይጠፋም። ፕሮግራም የሆንን ነገር ኢቨን ስልካችሁ ላይ የተጫነን ሶፍትዌር ለማጥፋት አንኢንስቶል ማለት ይጠበቅባቸዋል ውስጥ ገብታችሁ። ልክ እንደዛው ውስጣችን የገባው ፕሮግራምም ዝም ብለን ከላይ አሁን ለምሳሌ የምንደልተው ነገር አይደለም። ውስጥ ነው ገብቶ የተቀመጠው ውስጥ ያለውን አእምሮ ነው የምናጠፋው። ስለዚህ ውስጥ ያለውን አእምሮ እንዴት እናገኘዋለን? ዋናው ቁም ነገር እሱን ነው፣ እሱን እንዴት እንደምናገኘው ከዛ እንዴት እንደምናጠፋው እሱን ነው የምናየው። ያው በፍላሽ በኢንተርኔት በተለያየ ነገር ነው ኮምፒተር የሚገባው። መጨረሻ ላይ ኮምፒውተሩን ማጽዳት ነው ያለብን። ልክ ኮምፒውተሩን እንደምናጸዳው ልክ እንደዚሁም አይምሯችን ውስጥ የገባውን ነገር እናጸዳዋለን። የምናጸዳበትን መንገድ እናያለን ማለት ነው። አንቲቫይረስ ልናጸዳው እንችላለን፣ ፎርማት ልናደርገው እንችላለን። ባይዘዌይ እኛ የሰው ልጅ ራሱን ለመቀየር አንድ የእግዚአብሔር ነው። ውስጣችን ያለውን ነገር ሁሉ ሊቀይረው የሚችለው ምንም እንትን ጥርጥር የለውም፣ ምንም ነገር የለውም። መለኮታዊ ኃይል ነው ውስጣችን የገባውን አንድ የመለኮታዊ በሆነ ኃይል ሙልጭ አድርጎ አጥፍቶት ሌላ አድርጎ ሊሰራን ይችላል። ሁለተኛው ደረጃ ደግሞ እኛ በልምድ ደጋግመን ያደረግነውን ነገር ደግሞ በልምድ ኛው በተደጋጋሚ ነገር በማድረግ ልናስወጣውና የምንፈልገውን ልምድ ልናስገባ እንችላለን። ስለዚህ እዚህ ደረጃ ድረስ ከደረስን እስካሁን የገቡብን ነገሮች በሙላ በተደጋጋሚ ስላደረግነው። የገቡ መጥፎ ልማድ እንደሆኑ ተረድታቸዋል፣ አይደለም እንደዛም አ አንደርስታንዲንጉ። ስለዚህ እነዚህ የገቡትን ልማዶችን የምናጠፋበትን መንገድ እናያለን ማለት ነው። ስሜትን ማጽዳት ስሜት እንደነገርኳችሁ ነው። ስሜት ማለት የሰብኮንሽየንስ ማይንዳችን ቋንቋ ነው፣ የልባችን ቋንቋ ነው። ለምሳሌ ሰው ከእግዚአብሔር መንፈስ ጋር ሲገናኝ የሚሰማው የደስታ ስሜት አለ በጣም ተጸጽቶ በእግዚአብሔር ፊት በእንባ የሚጸልይ ሰው የእግዚአብሔር መንፈስ ሲነካው ምን ያህል እንደሚወደን ምን ያህል ለእኛ ያለውን አመለካከት ለእኛ ያለውን ፍቅር ሰው ሲረዳ የሚነካበት ስሜትም ቀጥታ ከልባችን ጋር እንዲገናኝ ያደርገዋል። እግዚአብሔር ሰውን ሲነካ ቀጥታ በስሜቶቻችን አማካኝነት ነው የሚያገኘን። ስለዚህ ስሜትን ማጽዳት ስሜታችንን ለማጽዳት ምሽትና የማለዳ ጊዜያችንን በጣም መጠበቅ አለብን። በጣም በጣም መጠበቅ ምክንያቱም ቅድም እንደነገርኳችሁ የአይምሯችን ወይም የንቃተ ህሊናችን አሁን ለምሳሌ ከልጅነት ጀምሮ እስከ 12 አመት ድረስ ባለንበት እድሜ ደረጃ ድረስ ያለ የልጅነት የአይምሮ ንቃተ ህሊና እንዳለ ሆኖ ይሄው ንቃተ ህሊናችንን እለት እለት እየደጋገምነው ነው ነው የምንኖረው። በነገራችን ላይ ያ ማለት ምን ማለት ነው? እኛ ጠዋት ስንነሳ የልጅነት ንቃተ ህሊና ነው አይምሯችን ያለው ያ የልጅነት ንቃተ ህሊና ማለት አእምሮአችን መጥፎም ነገር የሚሆን ጥሩም ነገርን የሚሆን ሲቀበል ቀጥታ ያለምንም ከልካይ ያለምንም የማሰብ አቅም ወደ ሰብ ኮንሸስ ማይንድ ወደ ልባችን ነው የሚሄደው። ለምን እንደዛ ሆነ ብላችሁ ብትሉ እናንተ ራሳችሁን አስቡት እስቲ። ከእንቅልፋችሁ ገና ስትነሱ አንዳንድ ጊዜ ወዲያውኑ ወደ ጉዳያችሁ አትሄዱም። ትነሱና ያላችሁበትን አካባቢ ታያላችሁ፣ ቀኑን ታስቡታላችሁ። የዛሬ ፕሮግራም የምንድን ነው? ለምንድን ነው ይህን ሁሉ ነገር አይምሮችን እንደ አዲስ ማሰብ አለበት? ይሄ የሚያስበው አይምሮ ከየት ነው የሚቀበለው? ከሰብኮንሽንስ ማይንድ ነው ከልባችን ከውስጠኛው አይምሮ ይቀበላል። ያንን ተቀብሎ እስከሚጨርስ ድረስ አእምሯችሁ ገና የልጅ ነው። ልክ ሲቀበልና አሁን ያላችሁን ነገር የስራ ፖዚሽን፣ የትምህርት ልምዳችሁ፣ ከሰው ጋር የምትገናኙት ያላችሁን ባህሪ ራሱ ታስቡታላችሁ። ከዛ በኋላ እንደዛ መኖር ትጀምራላችሁ። የፕሮግራሙን ተቀብሏል ማለት ነው። ያም ፕሮግራም እስኪቀበል ድረስ እናንተ ምንም ናችሁ በዛ ሰዓት። በዛ ሰዓት የሚገባው ለምሳሌ ስልክ ከፍቶ አንድ ሰው ቢያይ ስልክ ላይ በጣም የማይመለከታችሁን ፖለቲካ ጉዳይ ሊሆን ይችላል። የምታዩት የማይመለከታችሁን የሰው ድካም ሊሆን ይችላል። አሁን ለምሳሌ ቲክቶክ ላይ በየጊዜው የሰዎች ድካም ነው ሲተላለፍ የሚውለው የተለያዩ ፕሮግራሞች። ቲክቶክ ላይ ወደላይ ወደ ታች ሲሉና ስክሮል ስታደርጉ አንዳንዴ ከእንቅልፍ ተነስታችሁ የሆነ ነገር ጠፍቶባችሁ እየፈለጋችሁ የምታገኙት ነገር ያለ እስኪ መስል ድረስ ነው። ዝም ብላ ያለማቋረጥ አንዳንዴ ስራ እስኪረፍድብን ድረስ ስክሮል ስክሮል እናደርገዋለን። በዛ ሰዓት እነዛ ሁሉ ፕሮግራሞች ያለኛ ፈቃድ እየገቡ ነው። ከዛ በኋላ እነዚህ ፕሮግራሞች በተደጋጋሚ ሲገቡ መልሰው እነዚህም የራሳችን ገዢ ይሆናሉ ማለት ነው። ስለዚህ ስሜትን ለማጽዳት ከምንጠቀምበት አንዱና ዋነኛው መንገድ የምሽትና የማለዳ ጊዜያችሁን ለጸሎት ብቻ ማድረግ። ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መገናኘት ማለት ነው። ከእግዚአብሔር ጋር ጠዋትና ማታችሁን ካገናኛችሁት፣ በቃ በዚህ ጊዜ ውስጥ ራሳችን ሪፍሬሽ እናደርጋለን። ከምንጩ ከዋናው ከፈጠረን አምላክ ጋር ነው የምንገናኘው ሁሉ ነገራችን እንደ አዲስ ይታደሳል ማለት ነው። በነገራችን ላይ የስሜትን የማጽዳት ጉዳይ በተለያየ መንገድ በዚህ ከዚህ በኋላ በምንገናኛቸው ፕሮግራሞች ውስጥ በሰፊው ልንነጋገርበት እንችላለን። ይህንን ነገር መጠበቅ ነው። ምክንያቱም የአእምሮአችን የንቃተ ሕሊናችን ልክ እንደየእድሜያችን ደረጃ ደረጃ አለው። ሰው ከተወለደ አንስቶ እስከ ሁለት ዓመቱ ድረስ የአእምሮ የማሰብ አቅም ደረጃ አለው። ከዛ በኋላ እስከ አራት ዓመት ከዛ እስከ ስምንት እስከ አስራ ሁለት ዓመት አሉት ሌቭል ሌቭል አሉት። እና ይሄ ሌቭል ደግሞ ልክ እኛ በየዕለቱ የምናደርጋቸው ሌቭሎች ናቸው። እና እነዚህ ነገሮች በደንብ እንነጋገርበታለን። ያው ድጋሚ ጌታ ይረዳናል እንገናኛለን ብዬ አስባለሁ። እነሱ እናወራበታለን። ሌላኛው ደግሞ ለምን እንደምንኖር ማወቅ አንደኛ፣ የምንኖርበትን ምክንያት ማወቅ አለብን። የመኖራችንን አብይ ዓላማ ማወቅ ማለት አንድ ሰው ስራ የሚሰራው ገንዘብ ለማግኘት ነው የሚመስለው የሆነ ቦታ ወጥቶ የሆነ ነገርን የሚያደርገው በቃ ልክ እግዚአብሔር ልክ በራሳችን ፕሮግራም ተወልደን ተፈጥረን ምድር ላይ እራሳችንን እንዳገኘ ነው አድርገን አስበን እለት ከእለት ገንዘብ ለማግኘት የሚሮጣለ የሆነ ነገር የጎደለኝ ነገር ሞላለሁ ብሎ እለት ከእለት ሲሮጥ የሚውል ሰው አለ። ይሄ ሰው በቀላሉ በሆነ ምክንያት ያቺ የሚፈልጋትን ነገር ካጣ የመኖሪያ ምክንያቱ በጣም ኢዚ ናት። ደግሞ ሰይጣን አይታችሁት ከሆነ ትልቁ የኛ ማባቢያ ነገሮቹ ላልተፈጠርንበት ነገር ማሯሯጥ ነው፣ እኛን ማዋል ነው። ለምሳሌ ገንዘብ፣ ሰው ገንዘብ አገኛለሁ ብሎ ነው በአዳም ልኮ ከሴጣን ጋር ኮኔክት የሚያደርገው። ለገንዘብ ሰው አልተፈጠርም። ለገንዘብ ቢፈጠር ኖሮ እርግጠኛ የሚነግራችሁ እግዚአብሔር ከገንዘብ ጋር እንድ አብሮ ይፈጥረን ነበር፣ አስፈላጊ ቢሆን ማለት ነው። ግን የተፈጠርንበት ዓላማ ለዛ አይደለም። ስለዚህ የተፈጠርንበትን ዓላማ ማወቅ ሰው የተፈጠረው አንዱ ሰው ለሌላ ሰው ነው የተፈጠረው። ሰው ሰውን ለማገልገል ነው የተፈጠረው ማለት ነው። ስለዚህ ሰው ሰውን ለማገልገል ከተፈጠረ እንዴት ሆኜ ነው ሰውን የማገለግለው? ምንድን ነው እኔ ጋር ያለው? ሌላ ሰው ከኔ የሚፈልገው ምንድን ነው? ቅድም እንደነገርኳችሁ ሰው የተሰጠው መክሊት አለ። ሰው በውስጡ የተሰጠው ጸጋ አለ የሆነ የተሰጠው ነገር አለ። ለምሳሌ ቅድም መምህሩም ሲያስተምር አንድ በጣም መረዋ የሆነ ድምጽ ያለው ሰው ያ ድምጽ የተሰጠው ለራሱ አይደለም፣ የተሰጠው ለሌላ ሰው ነው። ስለዚህ በዚህ ድምፁ ለሌላ ሰው ምን አይነት አገልግሎት እየሰጠበት ነው ያለው? እግዚአብሔርን እያመለከበት ነው ያለው? ሰውን ከእግዚአብሔር ጋር በሚያገናኝ የእግዚአብሔርን መንግሥት ለሰው በማስተዋወቅ ነው ድምፁን እየተጠቀመበት ያለው ወይስ በምንድን ነው? አለምን እያስተዋወቀበት ነው? ገንዘብ ለማግኘት ብሎ ምን እያደረገበት ነው ያለው? እሱ ነው ዋናው ነገር እና የተሰጠንን ነገር ማወቅ ከዛ የተሰጠንን ነገር ለምንድን ነው የምናደርገው? ይሄ ማለት ምን ማለት ነው? የመኖራችንን ዋና አላማ ድምጽ አልኩኝ እንጂ ለምሳሌ ያው ቅድም ስለተነሳ በዛ አልኩኝ እንጂ ብዙ ስጦታዎች አሉ። የተሰጠንን ነገር ካወቅን ለሰው እንደሆነም ይገባናል፣ እንዴት አድርገን ለሰው ማዋል እንዳለብን እናውቃለን። እለት እለት ጸሎታችንም ደግሞ ምንድነው የሚሆነው? እግዚአብሔርን ለሰጠን ጊዜ እናመሰግንና በሰጠን ነገር ሰዎችን እንድንደርስና እንድናገለግል እግዚአብሔርን እንጠይቃለን የእግዚአብሔር በረከት ደግሞ በዚህ ነገር ላይ በጣም ሙሉ ነው ምክንያቱም እሱ ለሰጠን ሚሽን እሱ ለሰጠን መልእክት ነው እየጠየቅ ነው ያለ ነው ማለት ነው ስለዚህ ይህንን ነገር እንደዚህ ይህን ካወቅን ለዚህ አላማ እንጠቀምበታለን መጨረሻ ላይ ምንድነው ያለው ተስማሚ ባህሪን መገንባት ተስማሚ ባህሪ ማለት እለት ከእለት ብዙ ልማዶች አሉ አሁን እኛ ብዙ ልማዶች አሉብን ምን ላድርግ ታዲያ እለት እለት እንዴት ነው የማደርገው? በተሰጠን ጊዜ እንዴት አድርገን ነው ነገሮችን የምናስተካክለው ብለን ካሰብን ወረቀት ላይ አለ በኋላ ይደርሳቸዋል ጀስት እንደ ቻሌንጅ ቁጠሩት እለት እለት ማለት ከራሳችሁ ጋር ለምሳሌ ጠዋት ከእንቅልፋቸው ስትነሱ ያንን ጊዜ አንድ ሰው ነግቶለት አንድን ቀን አየ ማለት ከእግዚአብሔር ሌላ ትልቅ ስጦታ ነው የተሰጠው። ስለዚህ ማመስገና ያለበት በብርታታችን እንኳ አይደለም የነቃ ነው። በነገራችን ላይ ስንተኛ ሁሉ ነገራችን እኮ ጭጭ ብሎ እግዚአብሔር ደግፎ ነው ቃ አባብሎ አባብሎ አባብሎ የሚያስነሳል። ለምሳሌ እናንተ ተኝታችሁ ልባችሁ ደም እንዴት እንደሚረጭ አታቁም። የደም ዝውውራችሁ አይምሯችሁ እንዴት እንደሚያስብ ኢቭን አለመተንፈስ እንኳን ትችሉ ነበር። በእናንተ ቁጥጥር እንደማትተነፍሱ እኮ የምታቁት የምታያቁት ተኝተ ሀሳብ በቃ ትንፋሻችን የልብ ምታችን ትንሽ ዝንፍ ሳትል ይህንን ሁሉ ነገር ጠብቆ ላነቃን አምላክ ጠዋትን ለሱ መስጠት ማመስገን። ስለዚህ እነዚህ እነዚህ ነገሮችን እንትን ካለን አንደኛ ተስማሚ የሆኑ ባህርያቶች ምሳሌ በቀን ስድስት ሰዓት መተኛት በቂም፣ ማለት ሰው የእንቅልፍ ሰዓት የረፍት ሰዓቱን ከጨረሰ ከዛ በኋላ የሚተኘው ነገር ለሰውነቱም አይጠቅመውም፣ ለአይምሮውም ጥቅም የለውም። ስለዚህ ያንን ነገር ማድረግ ነው። ሁለተኛ ደረጃ ነው እንደነገርኳችሁ የጠዋቱን ጊዜያችንን ከእግዚአብሔር ጋር የምንገናኝበት፣ ሰውነቶቻችንን መጠበቅ። ለምሳሌ ሰውነት ማጎልመሻ ምናምን ማድረግ፣ ቀላል የሆነ እንቅስቃሴዎችን ወክ ልናደርግ እንችላለን። ትንሽዬ አካባቢያችን በአካባቢያችን ላይ መች ይችላል ሁሉ ሰው ጂም ገብቶ አይሰራም። ግን ቀላል በቃ ሰውነታችን የሆነ እንቅስቃሴ ስለሚፈልግ ያንን እንቅስቃሴ ማድረግ ኦኬ። በቃ እንቀጥላለን። ያው ለሰውነታችን ጥንቃቄ ማድረግ ቀለል ያለ የሰውነት እንቅስቃሴ። በነገራችን ላይ ሰውነታችን አእምሯችን የተገናኙ ስለሆኑ ለአካላችን ጥንቃቄ እንቅስቃሴ ባደረግን ቁጥር አእምሯችንም ተመጋጋቢ ስለሆነ፣ ጤናማ አመጋገብ መብላት። ጤናማ አመጋገብ ማለት በቃ ቀለል ባለ ነገር ለሰውነታችን የማይጠቅም ነገር አለመመገብ። ለምሳሌ ሰው እራሱን የሚጎዳው በሱስ ብቻ ሳይሆን ልክ ባልሆነ አመጋገብም ነው። እሱን ነገር ማስተካከል፣ ቀለል ቀለል ያለ ሆኖ ለሰውነታችን የሚያስፈልገውን ነገር ማድረግ ነው። ከራስ ጋር ጊዜ መስጠት አንዳንድ ጊዜ ራስንም ማሰብ ጥሩ ነው። አሁን እያደረግኩ ያደለሁት አሁን በቀኑ ውስጥ ስትውሉ ምን ምን ጥሩ ነገር አደረግኩኝ? ምንድን ነው ጥሩ ነገር ያላደረግኩት? ዛሬ ያጠፋሁት ነገር ምንድን ነው ብላችሁ ስታስቡ፣ አንዳንድ ጊዜ ማሰብ አንፈልግም አደለ? ያንን ነገር ስናደርግ ምንድን ነው ጥቅሙ? ውስጥ ላለው አይምሯችንም መልእክት ነው የምትነግሩት እና እያንዳንዱን ነገር ቲክ እያደረጋችሁ ዛሬ ይህን አድርጌያለሁ ይሄ ጥሩ ጥሩ ነገር ባህሪዎቼ ናቸው። ጥሩ ነገር አድርግ ያለው ይሄ ነገር ደግሞ ልክ ያልሰራሁት ባህሪ ነው ብላችሁ የጻፋችሁትን ነገር አትደግሙትም እና ብዙ ጊዜ ጥናት ላይ የራሱ ትምህርት ላይ ብዙ ጊዜ የተሳሳታችሁት ኤክስ የሆናችሁበትን ነገር አላል ብዙ ሰው የሚያስታውሰው ልክ እንደዛ እንደ ማለት ነው እና እሱ እሱን ነገር ዕለት ዕለት ማሰብ ይፈልጋል ዜማዎችን ይፈልጋል ገባችሁ ዜማ ይፈልጋል አሁን ለምሳሌ ብዙ ሰው ሳይወድ በግዱ ጧት የሆነ ዘፈን ከሰማ ሲዘፍነው ቀኑ ሙሉ ሊውል ይችላል ስለዚህ አይምሮአችን ዜማ ስለሚፈልግ ለአይምሯችን ጥሩ የሆኑ ዝማሪዎችን መጋበዝ ከቻላችሁ ጸጋው ላይ ላለው ሰው ደግሞ ራሱ መዘመር አንደኛ ለውስጣችሁም ነው ሁለተኛ ከእግዚአብሔር ለእግዚአብሔርም አምልኮ መስጠት ነው ይህንን ነገር ማድረግ ጥሩ ጥሩ የሆኑ ነገሮችን ደግሞ በቃል አሁን ለምሳሌ የምናወራቸው ነገሮች ስለራሳችን የሆኑ ጥሩ ነገሮችን ማወራት ለምሳሌ መልካም የሆኑ ነገሮችን ደጋግማን በምናወራበት ጊዜ ያንን ነገር በተደጋጋሚ በማውራታችን ምክንያት ብቻ ሰብ ኮንሽስ ማይንዳችን ያንን የራሱ አድርጎ ይመዘግበዋል ማለት ነው። ስለዚህ በየዕለቱ እነዚህ እነዚህ ነገር ማድረግ መጨረሻ ላይ ባለን ነገር ተደስተን ምክንያቱም እኛ ያለን ነገር በዓለም ላይ ካሉ ነገሮች ሁሉ በላይ ነው። አንዳንድ ጊዜ እኮ የሆነ የሆነ ጊዜ እኮ የምናስባቸው ጊዜዎች አሉ። አንዳንድ ሰው ሶሻል ሚዲያ ላይ የሆነ ጤናውን አጣ ተብሎ ሲታሰብ እሱ ያጣውን ጤና በጣም ሀብታም ሊሆን ይችላል እሱ ያጣውን ጤና እኛ ጋር እንደቀልዳለ እና ያ ያንን ነገር ስናስብ እግዚአብሔር የሰጠን ነገር በዓለም ላይ ካሉ ነገሮች ሁሉ የሚበልጥ ስለሆነ ባለን ነገር ተደስተን እግዚአብሔርን ማመስገን ማለት ነው። እነዚህ እነዚህ ነገሮች የየቀን ልምምዶቻችን ካደረገን አእምሯችን ይጸዳል። እነዚህ ልማዶቻችን እኛን እጣፋንታችን የወደፊት እጣፍንታችንን ይወስናሉ ማለት ነው። መልካም እንግዲህ እግዚአብሔር ይመስገን ስለሰጠን ጊዜ። ይህንን ይመስላል ማለት ነው የኔ ፕሮግራም። ወደ ቀጣይ ፕሮግራም እንሄዳለን። አመሰግናለሁ።